ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሚያዝያ 15 ወይም አፕሪል 23 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን፣ ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 158 ብር ከ15 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ሲሆን 131 ብር ከ08 ሳንቲም ገዝቶ 133 ብር ከ77 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። 1 ዩሮ በጥቁር ገበያ 180 ብር ከ11 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አሃዱ ባንክ ነው፣ 149 ብር ከ98 ሳንቲም ገዝቶ 152 ብር ከ98 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 191 ብር ከ88 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘር የሚገኘው ባንክ አባይ ባንክ ሲሆን 161 ብር ከ26 ሳንቲም ገዝቶ 164 ብር ከ49 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 136 ብር ከ05 ሳንቲም ገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ነው። አንድ የካናዳ ዶላር በጥቁር ገቢያ 114 ብር ከ41 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ነው። ዘመን ባንክ 94 ብር ከ07 ሳንቲም ገዝቶ 95 ብር ከ95 ሳንቲም በመሸጥ ላይ ነው። በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም እየሸጠ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 101 ብር ከ13 ሳንቲም እየተመነዘረ ነው። የአውስትራሊያን ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 83 ብር 50 ሳንቲም ገዝቶ 85 ብር 17 ሳንቲም እየሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዮዋን በጥቁር ገበያ 21 ብር ከ66 ሳንቲም እየተመነዘረ ነው። የቻይና ዮዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 17 ብር ከ83 ሳንቲም ገዝቶ 18 ብር ከ19 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 210 ብር ከ43 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 174 ብር ከ17 ሳንቲም ገዝቶ 177 ብር ከ65 ሳንቲም እየሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም በመሸጥ ላይ ነው። አንድ የኩዌት ዲናር በጥቁር ገበያ 517 ብር ከ22 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 43 ብር ከ07 ሳንቲም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 42 ብር ከ21 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጅራ ባንክ ሲሆን 34 ብር ከ90 ሳንቲም ተገዝቶ 35 ብር ከ60 ሳንቲም በመሸጥ ላይ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 411 ብር ከ28 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲነር በጥቁር ገበያ 223 ብር 18 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 419 ብር 14 ሳንቲም እየተመነዘረ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ 4 ብር 13 ሳንቲም እየተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመኔን ይመስላል። እስከ መጨረሻው ረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረብን በዚያ በቃን። መልካም ጊዜ መልካም ቀን